ተዋናይት መስከረም አበራ በቅርቡ ልትሞሸር ነው። ባለቤቷ ማን ነው? ሰላም ጤና ይስጥልኝ። ውድ ቻናል ላይ ተከታታዮች ሚኪ ነኝ፣ ከሚኪ ታቦ ፎ ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊ ና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሉን ክፍት ያደርጉ ያን ሲያደርጉ ወደ አሁኑ የሚለቀቁትን መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንድዳረስ ያደርጉ እስከ መጨረሻው እንድታደምጡኝ በትህትና ጠይቃለውም። ኢትዮጵያ ውስጥ እንግዲህ አርት በርካቶቹ ይወዳሉ። በተለይ ደግሞ ከተዋናዎች መካከል ከዜት ተዋናዮች መካከል የበርካቶችን ትኩረት የሳበችው አንዷ መስከረም አበራ ነች። መስከረም አበራ የትወና ብቃቷ በተለይ እንሳሮ በሚል ፊልም ላይ እጅግ አሳዛኝና የፊልም ላይ ያላትን ልቀቷን ያሳየችበት ሁኔታም ነው። እንግዲህ መስከረም አበራ በርካታ ቁጥር ያላቸው ኢትዮጵያኖች በዛ ፊልም እንዳወቋት የመድረክ ፐርፎርመንስ አርት የገባት ልጅ ነች። በተለይ ካሉት ወጣት ሴት ተዋናዮች መካከል በጣም እንቁ ከምትባል አርት ጋር የተዋሃደች፣ የመድረክ ፐርፎርመንስ ቲያትር ማሳየት የምትችል በጣም ልዩ ብቃት ያላት፣ አልፎም ደግሞ በስንቱ ኮሜዲ ላይ ተከታታይ ኮሜዲ ፓርት ሙቪ ላይ ስታዝናና ያለችው ወጣት ነች። ታዲያ መስከረም አበራ ብቃቷ አርት የተሰጠች ነች። ብዙዎቹ ምናልባት ቆንጆች ሊሆኑ ይችላሉ፣ ሴቶቹ ለመተወን ይቸግራሉ። ፊልም ላይ ብቻ ትንሽ ይተውናሉ፣ ከዛ ሽልማት ላይ ሊበግቡ ይችላሉ። እሷ ግን ትክክለኛ እንቁ የምር በጣም እንግዲህ፣ አርቶችን በደንብ የሚያውቁት ሰዎች ሀሳባቸውን ሲያቀሩ እንደውን መስከረም የሚያክል የለም። እንደ ነመሮን ጌትነት አይነት ተዋናዮች በጣም ጎበዝጎበዝ የሆኑት በሳል የሆኑት የትውና ብቃት ያላቸው መድረክ ላይ ቀጥታ ፐርፎርም ማድረግ የሚችሉት ጎበዝጎበዝ የሆኑት ሞት እንግዲህ ጥቂት ከሆኑት መካከል አንዷ መስከረም አበራ ነች ብትባል፣ በየአመቱ ዝም ብሎ አዋርድ ላይ ብትሸለም እንኳን ከበቂ በላይ ነው ብቻ ሳይሆን ለመናገርም እንደምቀብል ጀመረም ነው። ስለዚህ መሸለም የምትገባ ልጅ ናት በማለት ሀሳባቸው ተገልጾ ነበር። ምክንያቱም በጥበቡና በፊልሙ አለም በአርቱ አለም ላይ ያሉት ብቃት ደረጃ እንደ መስከረም አበራ ጎበዝ ተዋናይ እንደሌለ ጀምርም፣ በሴቶች መካከል ማለት ባሉት ወጣት ተዋናዮች መካከል ምክንያቱም አርት ገፍተዋታል። በጣም ጎበዝና ጭምት የተረጋጋች እንደሆነች በርካቶች ይገልጿታል። ታዲያስ በቅርብ ጊዜ የሆነ ችግር ትልቅ ክል ነገር ፈጥሯት ተገጥመዋት ነበር ባሉ ቀራ የምል ነገር ብዙዎችን በርካቶችን ያወዛገበና ክስተት ነበረ። ፈርጓ ላይ ባሉ ሀገር የሚሉት ነገር የተለያዩ ነገሮች ተነስቶ ነበር። ግን በዞቹ እያሉ ያሉት እስካሁን ድረስ በዛ ዱሪያ የተረጋገጠ መረጃ የለም። ግን አሁን የተሰሙት መረጃዎች ሽምግልና በትክክል እንደተላከላት እና በቅርቡ እንደምታገባ ጭምር ነው። አንዳንድ ሰዎች ምናልባት በሳቱ በተሳሳተ መረጃዎችን ሊያዛቡ ይችላሉ። ሌሎች ደግሞ አይደለም እኮ ባሉ አቀርቷል የሚል በሳቱ ከዚህ በፊት የነበሩት መረጃዎች ነበሩ። በቅርቡ ልትሞሸር ነበረች ተብሎ ነበር፣ ግን ዛሬ ነው ሽምግልና የተላከው። በስንቱ ድራማ ላይ ታዋቂና ተወዳጅ የሆኑት አርቲስቶች እንዳለ ለሽምግልና ፕሮግራም ላይ እንደነበሩ ጭምርም በርካቶች በአሁኑ ሰዓት በቅርቡ እንደምትሞሸር ጭምርም እንግዲህ የአደባባይ መረጃዎች ናቸው። ሽምግልና እንደተላከ የደረሰውን መረጃዎችና የአደባባይ እውነታዎች ያሳያሉ ማለትም ነው። መስከረም አበራ እንግዲህ በስተ መጨረሻ በቅርቡ ልትሞሸር እንደሆነ ጭምርም ነው። ባል እንግዲህ ስሰጥ ትዳር ከላይ ሲሆን ደግሞ ጥሩ ነው። እግዚአብሔር ያስበውና ያቀደው ቴዳር ሲሆን በጣም ይሰምራል። እስከ ወዲያኛው መለያየት የለም ምክንያቱም ሁለቱ ሰዎች ሲጋቡ አንድ ስጋ ናቸው። አጠቃላይ ያን በማስመልከት መስከረም እንግዲህ ለራሷ የሚሆናትን እንግዲህ ጓደኛ እንግዲህ ልትዳር እንዳጫትና ሽምግልና እንደላከ በሽምግልና ደግሞ ውጤታማ እንደሆኑ ጀምርም እንግዲህ የአደባባይ መረጃዎችን በማስመልከትም ነው የወጡት መረጃዎች። መስከረም አበራ በፊልሙ ዓለም ከፍተኛ ተጽዕኖ እያሳደሩ ካሉት ሴት ተዋናዮች መካከል አንዷ እንደሆነችና አጠቃላያን በማስመልከት መስከረም አበራ እንግዲህ በስተ መጨረሻ ወደ ጋብቻ ዓለሙን ልትቀላቀል እንደሆነ እንግዲህ ትዳር ደግሞ የተሰጣት ከሆነ አሪፍ ነው በማለትም በርካቶቹም ሀሳባቸውን ገልጸዋሉ። ትዳር እንግዲህ በሁለት አንግል ልታይ ይገባል። ገንዘብ ታይቶ የመገባ ከሆነ በጣም ከባድ ነው፣ ሪስክ ነው። ትዳር ላይ መጠየቅ አለ፣ መነጋገር አለ። ሴቲቷም እናትና አባቷን ትታ ነው የምትደው፣ ወንድየውም እንደዚህ እናትና አባቱን ወንድየውም እናትና አባቱን ትቶ ስለሚሄድ፣ ትዳር እንግዲህ ሁለቱ አንድ አካል ስለሚሆኑ አምጣውና አንድ ነገር ስመጣ ህመምም፣ የተለያዩ ነገሮች ስመጡ በአንድነትና በህብረት መወያየት መነጋገር አለ፣ መቻቻል አለ። ስለዚህ መ አገጣጠጽ አለ ሁለቱም አንድ አካል ይሆናሉ። እንግዲህ ትክክለኛ መጽሐፍ ቅዱሳዊ ቃል ይህን ደግሞ፣ ሰው ትዳርን ማቅለል የለበትም። በጣም ትልቁና ወሳኙ የህይወት ምዕራፍ ነው። ሰው ስላገባ ብቻ ዘሎ መግባትም አይደለም። በጣም ጥንቃቄና ሰው ተረጋግቶ ውሳኔ ሊሰጥ የሚገባው የህይወት ጉዳይ ቢኖር ትዳር ወይም ጋብቻ እንደሆነ ጀምርም በርካቶቹ ሀሳባቸውን ሲያጋሩን ተስተውሏል። ምክንያቱም ጋብቻና ትዳር ጋብቻ ወይም ትዳር ወሳኝ እንደሆነ ጀምርም በተለይ ደግሞ ሰው ተረጋግቶ ፍቅር ላይ ተመስርቶ ቲዳሩን ወይም ጋብቻ መመስረት እንዳለበት ጭምር። ምክንያቱም ከባድ ነው፣ ያለ ፍቅር የሌለበት ቲዳር ገሀነም እንደማለትም ነው። ስለዚህ ከባድ ነገ፣ ልጅ መውለድ አለ አያምጣውና አንዱ መተጋገዝ አለ ከባባድ ነገሮች በህይወት ልገጥሙ ይችላሉ። ያን አብሮ መኖር እስከ ወዲያኛው ጸንቶ መኖር እንደሆነ ግዴታ እንደሆነ መጽሐፍ ቅዱሳዊ ግዴታ እንደሆነ ጀምረም ነው፣ መጽሐፍ ቅዱሳዊ ግዴታም እንደሆነ ጀምረም ነው። በርካቶቹ ሀሳባቸውን እያጋሩ ያሉት ጋብቻን በማስመልከት በጣም ጥንቃቄ ልደረግ የሚገባ ጉዳይ ነው። እዚህ ሀገር ኢትዮጵያ ውስጥ ፍቺ በከፍተኛ ፍጥነት ነው እየበዛ ያለው። ስለዚህ ይህ ፍቺ እንዴት ነው ማስቀረት የምቻለው? ፍቺውን እንዴት ነው መከላከል የምቻለው? ትዳር ዝም ብሎ ተራ ጫወታ ሰላ ባያደረጉ ጥሩ ነው። ብዙ ሰዎች ዝም ብሎ ሰው ስላገባ ብቻ አይኔ እኮ ቆም ሊቀር ነው በሚል ስጋት ከፍተኛ በሩጫ ይገባሉ። አርባም ሃምሳም ሴት ችግር የለም። እግዚአብሔር ለእሷ ያዘጋጀላት ባል በጥሩ ሰዓትና ጊዜ ልመጣላት ምንም ጥርጥር ያለው ስለዚህ፣ ሰው እድሜ የሄደ ነው እንደዚህ እንደዚህ ብሎ በማለትም በከፍተኛ ፍጥነት ወደ ጋብቻ ይገባል። ወደማይወጣው የኢኮኖሚ ቀውስ ውስጥ ይገባል። ነገሮችን በእርጋታ አይወስንም። ለዚህም በጣም ከባድ ሁኔታና ቻሌንጅ የሆነ ወይም ሲዌሽን ውስጥ ይገባና ኋላ ያማራል ማለት ነው። ስለዚህ ትዳር ከአንም ነው የሚሉትም ለዚህም ነው ትዳር በተገቢውና በትክክለኛ ሰዓት ፈጣሪ ባልፈቀደ ጋብቻ ውስጥ ሰው ከተገኘ በጣም ከባድና እውነትም ከአንም ብቻ ሳይሆን በጣም ባዱ ገሀነም ውስጥ ያለው ራሱ የገሀነም ስቃይ እንደሆነም ነው በርካቶችም የገለጹ ያሉት። ስለዚህ ቴዳር ገነት ለማድረግ ጥሩ መጠናናት፣ በፍቅር አብሮ ነገሮችን ደግሞ በደንብ ማየት፣ መመዘን እንደሚያስፈልግ ጀምርም በርካቶቹም ሀሳባቸውን ሲገልጹ ነበር። ከቴዳር በፊት ደግሞ ማንኛውም ግንኙነት እንደማያስፈልግ እንደ መጠናናት እንደ ፍቅረኛሞች እንጂ ሌላ ነገር ግንኙነት ማድረግ እንደማያስፈልግ ከቴዳር በኋላ ደግሞ በትክክል ጋብቻ ከፈጸሙ በኋላ ሲሆን ደግሞ ጥሩ ይሆናል። በቅድስና ማለትም ነው። በርካቶቹም የገለጹ ያሉት እውነተኛ ትዳር እንደዚህ አይነት ትዳር መሆን እንዳለበት በርካቶቹም ያምኑበታል። ይህ ሲሆን ትዳር የሰመረና ስኬታማ ትዳር እንደመጣ ጀምረም ነው። ለጊዜያዊ ጥቅም እርስ በርስ ተቀራርቦ ሰው የምንለያይበት ከሆነ በጣም በጣም ከባድና አስቸጋሪ እንደሆነም በርካቶቹ ሀሳባቸውን ገልጸዋል። በስተ መጨረሻ እንግዲህ ስለ መስከረም አበራ በማስመልከት ሽምግልና ተልከዋል፣ ተሳክቷል። በቅርቡ ትዳር አለምን እንደምትከላከል ጀምረም ነው። የተለያዩ ሱችሽኖች ሰው ሊገጥም ይችላል። ስለዚህ በጣም ጎበዝ ተዋናዮች ጠንካራና እጅ የማሰት ተዋናዮች መካከል አንዷ መስከረም አበራን በማስመልከትም ነው ለእናንተ ይላቸው መጣሁት። እስካሁን ድረስ አብራያቸው ቆየሁት የሚገኘኝ ከሚጌታ ወረፎ። ለዚህ ጉም ነገር አዘል ቻናል አዲስ ከሆናቸው ሰብስክራይብ በማድረግ ቤተሰብ የሆኑ በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም የሚዘናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ሜላውን ክፍት ያደርጉ ያንስ ያደርጉ። ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ለእሳታት አጠቃላይ ያለኝ መረጃዎች ይህን ይመስላሉ። በወቅታዊና ጫጭር እንዲሁም የሚዘናዊ መረጃ እስከምን ገናኝ ድረስ በያላችሁ በተለም ክፍል ሰላም ያቆያችሁን።